ላገኛ አልቻልኩኝም ማለት ነው። እና ሰይፉ የሰይፉ ፋንታውን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴ ነው። ላታምነኝ ትችላለህ። ማለት የሰይፉ ፋንታውን ልጅ ነሽ አንቺ? አዎ፣ እንዴት አወቅሽ? ማለት አክስቴ ናት የነገረችኝና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 ምንም ሚያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ። እና ቢያንስ እንኳን ቪዲዮ እንትን ብላለሁ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበረ። ስንት አመትሽ ነው? አሁን ሃያ ሶስት አመቴ ነው። ሰይፉ ፋንታውን ካገባ ስንት ዓመት ነው? ከእናቴ ጋር ተጋብቶ አይደለም መጀመሪያ በአጋጣሚ የተፈጠረ ነገር ነው አረ በመጣበት አሁን አሁን አሁን አሁን አሁን ያለው ሦስት ልጅ ነው ያለው እንጃ አመቱም እርግጠኛ አይደለሁም እናትሽ አለች እናቴ አለች አው አብራሽ ነው የምትኖረው እኔ አግብቻለሁ አንድ ልጅ አለኝ ብቻ ነው እኮ እናትሽ አሁን የሰይፉ ልጅ እንደሆንሽ ነግራች ነው? እናትሽ ነው የነገረችሽ? አይ እሷ አልነገረችኝም እሷ አይደለም የነገረችኝ አክስቴናት የነገረችኝ እና ለሷም ጠይቄስ ነበረ። አዎ ይሄን ነገር አታውሪ ምናምን ብላኝ ነበረ። እሷም ግን እኔ ሚዲያ ላይ ወጥቼ መናገር ፈለኩኝ። ምክንያቱም እስከመቼ ይሄ ነገር እንትን ተብሎ ተደብቆ ይቆያል? ከኋላ የሚታወቅ ነገር ነውና ቢያንስ እንኳን ባገኘው በጣም ነው የምወደው። እና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ እንትን ሳልል ሳላቅ በፊት ራሱ በጣም ነው የምወደው፣ ምክንያቱም በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። ኢትዮጵያ ደራሽ ነው፣ ታውቃለህ የሚሰራቸውን ስራዎች፣ እና በጣም ነበር የምወደው። ልጅም ሆኜ የሱ ስሜት አለኝ። አሃ፣ ሳይሆንማ እኮ ያው በሚሰራቸው ጥሩ ስራዎች ምናምን ሁሉም ሰው ሊወደ ይችላል። ግን አንቺ ደግሞ ከዛ በዘለለ የአባትነት ፍቅር ደግሞ ልታገኝ ይገባል ብዬ አስባለሁ። የእውነት የእውነት አባትሽ ከሆነ ማለት ነው። ቁጭ ብለህ ትሰማለህ ወይ ሜልስ ታዲያ እኔ ግራ ገብቶኝ ነው። ሳያትም ወደ ግንባሯ አካባቢ እና አፍንጯ ሰይፉ ነው። ሰይፉንም ትንሽ አንቺ ጠቆራልሽ እንጂ ትመሳሳያለሽ። ያመንኩሽም ለዛ ነው። ኑሮ ነው ኑሮ እንጂ ብዙ ሰው በመልክ ራሱ እሱን ትመስያለሽ ሚለኝ ሰው አለ፣ በአጋጣሚ አይቶኝ። አሁን የእውነት እርግጠኛ ነሽ የሰይፉ ፋንታውን ልጅ ልጅነሻ አንቺ? ወላሂ አልኩ እኔ ምን አስሽ ስ ዋው፣ ሰይፉ ፋንታሁን ታዲያ በዚህ ሰዓት አያት ነው ማለት ነው። አንድ ጠበቃ ላስገባልሽ እና መብትሽን ምናምን እሱ ይነግርሻል። አሁን ማለቴ የአባትነት መብት መጠየቅ ምናምን ትችያለሽ። እኔ ራሱ ሳይሽ እውነት ነው ያመንኩሽ እኔ አሁን ለቀልድ ነበር የመሰለኝ ግን ግንባርሽንም አፍንጫሽንም ምናምን ሳየው እውነት ነው የሰይፉ ፋንታሁን ልጅ ነው የምትመስዩት ታስታውቂያለሽ በደንብ ጠበቃ ደጉላ ይባላል እስቲ አንቺ ሰይፉ ፋንታሁን እንደ አርቲስት ብቻ ሳይሆን መውደድ ያለብሽ የአባትነት ፍቅርን ማግኘት አለብሽ ብዬ አስባለሁ ትክክለኛ የእውነት አባቶች ከሆነ ማለት ነው ደጉላው እንደት ነህ ወይ ወይ አለና አለን። አባቴ ደህና ነህ? እግዚአብሔር ይመስገን። አንድ ያው እህታችን እዚህ መታ እኮ አስገባኝ። አንድ ታሪክ ልንገርህ ብለኝ የሰይፉ ፋንታሁን ልጅ ነኝ፣ ያው እሱ አያውቅም። እኔ አሁን ወልጅ አግብቼ ወልጃለሁ፣ እና አዲስ አበባ ነው የምኖረው። እህ ስትል እንዴት ነው ምንድነው ማድረግ ያለባት እሷ? ስራውን እያየው ያደግኩኝ ሰው ነኝ፣ ስራውን እወድለታለሁ ትላለች። እኔ ደግሞ ስራውን ብቻ ሳይሆን ልጁ ከሆንሽ የአባትነት ጥያቄ መጠየቅ መብት አለሽ እያልኳት ነው። ስለዚህ ያው ዲቴል እኔ ስለማላውቅ አንተ ደግሞ የተወሰነ ነገር እንድትነግራት ነው። እንዴት ነሽ እህታችን? ሰላም ነው። እግዚአብሔር ታውቂኛለሽ ግን በሶሻል ሚዲያ በጣም ማሪፍ እንዴት ነሽ? ደህና ነኝ ነው በማለት በምን አጋጣሚ ነው አክሽሊ አሁን እንግዲህ ወደፊት ያው በፍርድ ቤትም ጉዳዩ ከሄደ ወይ ደግሞ በሰላማዊ መንገድም መፈታት ከተቻለ ብዙ ማውራት ልትጠየቀ ትችላለች። ግን በምን አጋጣሚ እንደተወለድሽ ልትነግኝ ትችላለች። ይሄ የመልክ መመሳሰል እውነት ለማውራት ትንሽ ከግንባራችሁ አካባቢ እስካፍንጫች ነው ያለው የሆነ የመመሳሰል ነገር አለ። ግን ደግሞ በሱ ደግሞ እርግጠኛ መሆን አይቻልም። ዓለም ላይ ከስንት ሰው አንድ እንደዚህ የሚመሳሰል ምና አለ ይባላል። እና በምን አጋጣሚ እንደተወለድሽ ታውቂያለሽ ወይ? ታሪኩን ያው እኔ ምንም ማቀው ነገር የለም። ግን አባቴ ያው በልጅነቴ እንትን እንዳለ እንደሞተ ነው የነገረች ማዘር ማለት ነው። እና ምንም ሌላ ምንም ማቀው ነገር የለም። እንደሞተ ነው ማቀው እንጂ ሌላ፣ ይሄ አባትሽ እንደዚህ ነው፣ ስለ አባት ምናምን ያለውን ነገር አላቅም? እና ከዛ በኋላ ማዘር ሌላ ህይወት አላት። አንድ ወንድ ልጅ አላት ወንድም አለኝ በእናት ማለት ነው። እና ያው አልጠይቅም እኔ እንደዛ ብላ ስለምትል ሰውም እንደዛ ብሎ ስለሚያወራ እንትን አለልም እና አግብቼ ምናምን አሁን ነው በቅርቡ ነው የነገረችኝ አክስቴ ማለት ነው። እና አክስቴም የምትኖረው ድሬዳዋ ነው። አዳማም ኑሯ አለሁኝ በቃ ይሄን ነገር ስትነግረኝ በጣም ነው የደነገጥኩት። ግን እኔ በፍርድ ቤት ምናምንም ያናህልም ለመሄድ ይከብዳል። እና ቢያንስ እንኳን እሱን አግኝቼው ነው በቃ እኔ የኔ እንትን ማለት ነው፣ ፍላጎት። አዎ እንትን ነው። አሁን ሶሻል ሚዲያ ላይ እንደ ትረንድም እንደ ፋሽንም ሰዎች የሚያደርጉት ነገር አለ የሆነ የመልክ መመሳሰልን እንትን ይሉና መነሻ ያደረጉና እኔ የእንትና ልጅ ነኝ ምናምን ብሎ የታዋቂ ሰዎችን ስም በመጥራት አንዳንድ ነገር የማድረግ ነገር አለ። ከዛ ውጭ አሁን ባለ ሁኔታ ቀደም ስል እድሜሽንም የጠየኩት ከዚ አንጻር ነው። አሁን ባለ ሁኔታ አንቺን የመንከባከብ የማስተማር፣ ሌሎች አባታዊ የሆኑ ፍቅሮችን ለመስጠት በህግ አይገደድም። ምክንያቱም ከ18 ዓመት በላይ ስለሆነች ቨን ልጁ ሆነች ብትገኝ ራሱ ማለት ነው ልጁ ነሽ እያልኩ አይደለም ልጁ ነሽ እያልኩ አይደለም። አሁን እንግዲህ አንድ ሰው ልጅነት ይረጋግጥልኝ ብሎ ስል የኔ አባት እከሌ ነው፣ ስለዚህ ልጅነቴ ይረጋግጥልኝ የሱ ልጅ መሆነ ይታወቅልኝ ብሎ ስል የተለያዩ ኢንተንሽኖች ይኖሩታል። ስለዚህ አሁን ባለው ሁኔታ ያንን የማግኘት የእንክብካቤ ፍቅር ምናምን የማግኘት ያ እሱም የመስጠት ግዴታ ያለበትም ከ18 ዓመት በላይ ስለሆነ ከዛ ውጭ ግን ቀርበሽ አናግሪው አግኝው። ሲሪየስ ከሆነ ነገሩ ማለት ነው። ምክንያቱም ኮስተር ብለሽ ትክክለኛ ነገር እያወራሽ እንደሆነ ፊል ስለምናደርግ ማለት ነው። እየቀለድሽ እንዳልሆነ ስለሚሰማ ስለዚህ ቀርበሽ አነጋግሪው። በጣም ከፍ ያለ ማስረጃ እጅሽ ላይ አገስትሽ፣ በነገረችሽ ነገር ተጨባጭ የሆኑ ማስረጃዎች ምናምን ካሉ ወደፊት በዲኤንኤም በተለያዩ ነገሮችም ሊረጋገጥ ይችላል። ስለዚህ ከዚህ አንጻር ሁሉም ሰው ሁሉም ሕፃን ሁሉም ተወላጅ አባት የማግኘት አባትና እናቱን የማወቅ ህገ መንግስታዊ መብት አለ። አሁን እኛ ቀል አለም ህገ መንግስቱ የሚሰጠን መብት ነው። ሁሉም ተወላጅ ወላጆቹን አባት እናቱን የማወቅ ከነሱ ፍቅር የማ